ሁለተኛ ነገሥት ምዕራፍ 20። በዚያም ወራት ሕዝቅያስ እስከ ሞት ድረስ ታመመ። ነቢዩም የአሞጽ ልጅ ኢሳይያስ ወደ እርሱ መጥቶ እግዚአብሔር እንዲህ ይላል፣ ትሞታለህ እንጂ በሕይወት አትኖርምና ቤትህን አስተካክል አለው። ፊቱንም ወደ ግድግዳው መልሶ እንዲህ ሲል ወደ እግዚአብሔር ጸለየ። አቤቱ፣ በፊትህ በእውነትና በፍጹም ልብ እንደሄድሁ ደስ የሚያሰኝህንም እንዳደረግሁ ታስብ ዘንድ እለምንሃለሁ። ሕዝቅያስም እጅግ አድርጎ አለቀሰ። ኢሳይያስም ወደ መካከለኛው ከተማ አደባባይ ሳይደርስ የእግዚአብሔር ቃል እንዲህ ሲል መጣለት። ተመልሰህ የሕዝቤን አለቃ ሕዝቅያስን እንዲህ በለው የአባትህ የዳዊት አምላክ እግዚአብሔር እንዲህ ይላል፣ ጸሎትህን ሰምቻለሁ፣ እምባህንም አይቻለሁ። እነሆ እፈውስሃለሁ፤ በሦስተኛውም ቀን ወደ እግዚአብሔር ቤት ትወጣለህ። በዕድሜህም ላይ አሥራ አምስት ዓመት እጨምራለሁ፤ አንተንና ይህችን ከተማ ከአሶር ንጉሥ እጅ እታደጋለሁ፤ ስለ እኔም ስለ ባሪያዬም ስለ ዳዊት ይህችን ከተማ እጋርዳታለሁ። ኢሳይያስም የበለስ ጥፍጥፍ አምጡልኝ አለ። አምጥተውም በእባጩ ላይ አደረጉለት፣ እርሱም ተፈወሰ። ሕዝቅያስም ኢሳይያስን እግዚአብሔር እንዲፈውሰኝ፣ እኔስ በሦስተኛው ቀን ወደ እግዚአብሔር ቤት እንድወጣ ምልክቱ ምንድን ነው አለው። ኢሳይያስም እግዚአብሔር የተናገረውን ነገር እንዲፈጽመው ከእግዚአብሔር ዘንድ ምልክቱ ይህ ይሆንልሃል፤ ጥላው አስር ደረጃ ወደፊት ይሄድ ዘንድ ወይም አስር ደረጃ ወደ ኋላ ይመለስ ዘንድ ትወዳለህን? አለ። ሕዝቅያስም ጥላው አስር ደረጃ ቢጨምር ቀላል ነገር ነው፤ እንዲህ አይሁን፤ ነገር ግን ጥላው አስር ደረጃ ወደ ኋላ ይመለስ አለው። ነቢዩም ኢሳያስ ወደ እግዚአብሔር ጮኸ ጥላውንም በአካዝ የጠላ ስፍራ ሰዓት ላይ በወረደበት መንገድ አስር ደረጃ ወደ ኋላ መለሰው። በዚያም ወራት የባቢሎን ንጉሥ የባልዳን ልጅ መሮዳክ ባልዳን ሕዝቅያስ እንደታመመ ሰምቶ ነበርና ደብዳቤና እጅ መንሻ ወደ ሕዝቅያስ ላከ። ሕዝቅያስም ደስ አለው። ግምጃ ቤቱንም ሁሉ ብሩንና ወርቁንም ቅመሙንና የከበረውንም ዘይት መሳሪያም ያለበትን ቤት በቤተ መዛግብቱም የተገኘውን ሁሉ አሳያቸው። በቤቱና በግዛቱ ሁሉ ካለው ሕዝቅያስ ያላሳያቸው የለም። ነቢዩም ኢሳያስ ወደ ንጉሡ ወደ ሕዝቅያስ መጥቶ እነዚህ ሰዎች ምን አሉ? ከወዴትስ መጡልህ? አለው ሕዝቅያስም ከሩቅ አገር ከባቢሎን መጡ አለው። እርሱም በቤትህ ያዩት ምንድነው? አለው። ሕዝቅያስም በቤቴ ያለውን ሁሉ አይተዋል፣ በቤተ መዛግብቴ ካለው ያላሳየኋቸው የለም አለው። ኢሳይያስም ሕዝቅያስን የእግዚአብሔርን ቃል ስማ፣ እነሆ በቤትህ ያለው ሁሉ አባቶችህም እስከ ዛሬ ድረስ ያከማቹት ሁሉ ወደ ባቢሎን የሚፈልስበት ወራት ይመጣል፣ ምንም አይቀርም፣ ይላል እግዚአብሔር። ካንተም ከሚወጡት ከምትወልዳቸው ልጆችህ ማርከው ይወስዳሉ፣ በባቢሎንም ንጉሥ ቤት ውስጥ ጃንደረቦች ይሆናሉ አለው። ሕዝቅያስም ኢሳይያስን የተናገርከው የእግዚአብሔር ቃል መልካም ነው አለው። ደግሞም በዘመኔ ሰላምና እውነት የሆነ እንደሆነ መልካም አይደለምን? አለ። የቀረውም የሕዝቅያስ ነገር ጭከናውም ሁሉ፣ ኩሬውንና መስኖውንም እንደሠራ፣ ውሃውንም ወደ ከተማይቱ እንዳመጣ በይሁዳ ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? ሕዝቅያስም ከአባቶቹ ጋር አንቀላፋ። ልጁም ምናሴ በእርሱ ፋንታ ነገሠ።